ሰላም የዩቲብ ተከታታዮቼ፣ ዛሬ ደግሞ ህልሞችና ፍቺዎቻቸውን መነግራችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ፣ ሼር ማድረጋችሁን እንዳረሱ። የደውን ምልክቷን ደግሞ ተጫናት፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቺዎቻቸው ውስዳችኋለሁኝ። አንድ ሰው በህልሙ አንገት ሀብልን ካለመ ሴት ልጅ መውለድን ያመላክተዋል አንድ ሰው በህልሙ አይኑ ማየት አቅቶት ካለመ አንደኛ ስለት ካለበት ማስታወስ ይኖርበታል። ሁለተኛ ደግሞ ዙሪያውን ያለውን ዙሪያው ላይ እየተፈጠረ ያለውን ነገር ማስተዋል እንዳልቻለ የሚያመላክተውም ነው። አንድ ሰው በህልሙ ውሃ ሲቀዳ ካለመ ውሃ እህል ውሃ ነው። እንደገና ደግሞ በብርጭቆ አድርጎ ሲጠጣም ካለመ እህል ውሃ ነው የሚያመላክተው እና በጣም ቆንጆ ነው። አንድ ሰው በህልሙ በጣም አስቸጋሪ የሆነ ቦታን ወይም ደግሞ ማለፍ የማይቻል ቦታን ሲያልፍ ካለመ በህይወቱ አላልፋቸውም ብሎ ያሰባቸውን ነገሮች እንደሚያልፋቸው፣ ከባድ የሆኑ ነገሮች እንደሚያልፉ እና መልካም ነገር ከፊቱ ደግሞ እንደሚገጥመው የሚያመላክት ነው። አንዲት ሴት በህልሟ ስትወልድ ካለመች በጣም በአስጨናቂ ሁኔታ አመጣ ስትወልድ ካለመች ካስጨነቃ ነገር እንደምትገላገል የከበዳት ነገር በህይወቷ ካለ ከዛ ነገር እንደምትገላገል የሚያመላክት ነው። ወልዳ ደግሞ ሕፃን ልጅ ስታጠባ ካለመች ደግሞ ያሰበችው ስራ ያለመችው ስራ እንደመፈልገው ሆኖ ለሱ ትኩረትና ጊዜዋን እንደምሰጥ እና ጥሩ ነገር ላይ እንደምታደርሰው የሚያመላክት ነው። በጣም ቆንጆ ነው። ብዙ የታሰሩ ብሮችን ሰው ሲሰጠው አንድ ሰው በህልሙ ካለመ ያላሰበው ሲሳይ ያላሰበው ብር፣ ብርንም ነው የሚያመላክተው፣ ያላሰበው በዛ ያለ እንደ መጠኑ እንደተሰጠው መጠን የሚያገኘው ነገር እንዳለ ነው። ብር ብርንም ነው የሚያመላክተው ያው ከመቶ ብር ውጪ ማለት ነው፣ ሌላ ብር ብርን ነው ያው ሌላ ሀምሳ ብር ምናምን ደግሞ የምኞት መሳካትን አስር ብርም እንደዛው የሚያመላክተው የምኞት መሳካትን ነው የሚያመላክተው። በአጠቃላይ ግን ጠርቀም ያለ ብር ሲሰጠው ያለመሰው የሚያገኘው ሲሳይ የሚያገኘው በዛ ያለ ብር እንዳለ የሚያመላክተው ነው። አንድ ሰው በህልሙ መንሰላል ወጥቶ ሲጨርስ ካለመ ንግድ ሀሳብ ካለው በዛ ስኬታማ እንደሚሆን የሚያመላክተው ነው። አንድ ሰው በህልሙ ነጠላ ጫማን አድርጎ ካለመ በህይወቱ ነፃነት እንደሚፈልግ፣ ነፃነትንም እንደሚያገኝ የሚያመላክት ነው። አንድ ሰው በህልሙ አብሮ ረጅም መንገድ አብሮ ከሆነ ሰው ጋር ሲሄድ ካለመ አብሮነትን አብሮ ረጅም የሆነ የህይወት ጉዞ እንዳለ ከዛ ሰው ጋር የሚያመላክተው ነው። አንድ ሰው በህልሙ ሲያስመልሰው ካለመ አንደኛ ብር ማግኘትን ያመላክተዋል። ብር ማግኘትን፣ ሲሳይ ማግኘትን ያመላክተዋል። በሁለተኛ ደግሞ ባዕድ ነገር ከሆነ ደግሞ ሲያስመልሰው ያየው ለምሳሌ የሆነ ሆዳችን ውስጥ ይገባሉ የማይባሉ ነገሮች ከሆዳችን ውስጥ ሲወጣ ካለምን ያ ማለት ከበሽታ መገላገልን ነው የሚያመላክተው። የሆነ ካመመን በሽታ እንደምንገላገል የሚያመላክተን ነው። አንድ ሰው በህልሙ ደግሞ ሽንቱን ሲሸና ካለመ፣ አንደኛ ሽንት መሽናት የገቢ መስፋፋትን ያመላክታል። ሁለተኛ ደግሞ ይህም እንደዛው ከበሽታ መገላገልንም ያመላክታል ማለት ነው። ሌላኛው ግን አላስፈላጊ ቦታ ማለት በሰዎች መሀል ላይ ምናምን ስንሸና ካለምን ግን ይሄ ውርደትን ነው የሚያመላክተው፣ በሰዎች መሀል ላይ ወይም ደግሞ ሰዎች በመንገድ ላይ ስንሸና ካለምን ማለት ነው። አንድ ሰው በህልሙ ደግሞ በዝናብ ውሃ ገላውን ሲታጠብ ካለነ ከበሽታ መገላገልን ያመላክተዋል። በኖርማል ውሃ ደግሞ ገላውን ሲታጠብ ያለመ ሰው ከኃጢአት መንጻትን ነው የሚያመላክተውና በጣም ቆንጆ ነው። ገላ መታጠብ አጠቃላይ አንደኛ ከበሽታ መላቀቅን፣ ሁለተኛ ደግሞ ከኃጢአት መንጻትን ነው የሚያመላክተውና ሁለቱም ቆንጆ ነው። አንድ ሰው በህልሙ ዶሮ ሲበላ የበሰለ ዶሮ ማለት ነው የሚያገኘው ሲሳይ ብር እንዳለ የሚያመላክት ነው። እንቁላል ሲገዛ ያለመ ሰው እንቁላል የሚያመላክተው አንደኛ ገቢ ነው፣ ሁለተኛ ውልደትን ያመላክታል። አንድ ሰው በህልሙ መስታወት ሲያይ ካለመ ዘር መተካትን ያመላክታል። ሁለተኛውም ደግሞ እንደዛው ገቢን ነው የሚያመላክተው። መስታወት ማየት ራስን ማየት ማለት ነው። አንድ ሰው በህልሙ ወተት ሲጠጣ ካለመ ወተት መጠጣት የምኞት መሳካትን ያመላክተዋል። ማረም ማረም እንደዛው የምኞት መሳካትን ነው የሚያመላክተው። በተጨማሪ ደግሞ አንድ ሰው በህልሙ ሻይ ሲጠጣ ካለመ ሻይ መጠጣት ከችግር መላቀቅን ነው የሚያመላክተው። አንድ ሰው በህልሙ ሲሮጥ ካለመ ሩጫ እድሜን ያመላክተዋል። አንድ ሰው በህልሙ ሴት ልጅ ሲወልድ ካለመ በህይወቱ መልካም ነገር ሊሆንለት እንደሆነ በረከትን፣ ሲሳይን ነው የምታመላክተው ሴት ልጅ። አንድ ሰው በህልሙ ቁልፍ ሲሰጠው፣ በርከት ያሉ ቁልፎችም ሲሰጠው ካለመ ለሁሉ ነገር መፍትሄው እጁ ላይ እንደሚሆን የስራም የተለያዩ ነገሮችን የሚፈልጋቸው ነገሮችን ለማድረግ አቅሙ እንደሚኖረው እንዳለውም የሚያመላክተው ነው። እንደተመቻችሁ ተስፋ አድርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷ መጫ እንዳረሱ፣ አዳዲስ ስልጣ እንዲደርሳችሁ ማለት ነው። በሌላ ህልም ፍቺ እስከምንገናኝ መልካም ጊዜ።